እንግዲህ ሀገር ውስጥ ነበር እና ይሄ ጭቅጭቅ ስለ መሐመድ በስድስት ዓመቷ አይሻ እንደዚህ ያደረጋት ምናምን ምናምን የሚባለው ነገር ከኢትዮጵያ አልፎ ወደ ዓለም ወደ ዓለም ተዳርሷል። እና እነዚያን ነገሮች እናያለን እስከ ቪዲዮ መጨረሻ እንድትከታተሉኝ በትትና ጠይቃቸዋለሁ። ወደ ቪዲዮ ስለ መሐመድ በጣም አጸያፊ እውነታ፣ ቁጥር አንድ መሐመድ ሁሌም በዘር ፈሳሹ ይሸፈን ነበር። አሁ እኔ ብዬዋለሁ፣ ግን እኔን አትመኑ። የልጅ ሙሽሪት አይሻን መኑ ሳይል። ቡሃሪ 232 አይሻ እንደተረከችው የነቢዩን ልብስ በማጠብ የዘር ፈሳሹን አጸዳ ነበር። ከዚያም በኋላ እንኳን በእርሳቸው ላይ አንድ ወይም ከዚያ በላይ ነጠብጣቦችን አስተውላለሁ። ሳሄ ሙስሊም 669 ሳሄ ሙስሊም 669 አይሻ የዘር ፈሳሽን በተመለከተ እንዲህ ማለቷ ተዘግቧል። ከአላህ መልእክተኛ ልብስ ላይ እፈቀፍቀው ነበር። ሱነን ኢብን ማጃ 537 አይሻ እንዲህ ማለቷ ተዘግቦ ነበር። ከአላህ መልእክተኛ ልብስ ላይ ብዙ ጊዜ የዘር ፈሳሾችን በእጅ ይጠርግ ነበር። አይሻ ሲማንስ ፕሪፒን አይሻ የወንድ የዘር ፈሳሽ አጂ የልጅ ሙሽሬት በእስልምና የአማኞች እናት ትባላለች። ሳያ አል ቡኻሪ 230 ሱሌይማን ቢን ያስር እንደተረከው በወንድ የዘር ፈሳሽ ስለቆሰሹት ልብሶች አይሻን ጠየቋት። እሷም መለሰች፣ የአላህ መልእክተኛን ልብስ አጥብ ነበር እና አርሳቸው የውሃ ነጠብጣቦች ገና እየታዩ ወደ ሶላት ወይም ጸሎት ይሄዱ ነበር።

የዓለም ሙስሊሞች ሆይ ነቢያችሁ ምን ጊዜም በወንድ የዘር ፈሳሽ ይሸፈን የነበረው ለምንድን ነው? የጥርጣሬውን ጥቅም ልስጣችሁና የእሱ የዘር ፈሳሽ እንደሆነ አስቡ። ነቢያችሁ ሁሉ ጊዜ በዘር ፈሳሹ ይሸፈን የነበረው ለምንድን ነው? ማስተርቤሽን ወይም ሴጋ አልተፈቀደለትም፣ ስለዚህ የዘርፈሳሹ ምንጭ ያ አልነበረም። ከሚስቶቹ ወይም ከወሲብ ባሪያዎቹ እንዲወጣ አልተፈቀደለትም። ታዲያ ይህ ሁሉ የወንድ ዘር ከየት መጣ? እዚህ ላይ እጅግ በጣም ልግስና የተሞላበት ድምዳሜ በጣም በጣም ለጋ ስለሆንኩ መሐመድ ልብሱን ሌላው ቀርቶ ወደ መስጊድ ሲሄድ ለብሰውን ልብስ እንኳን ከወሲብ በኋላ ብልቱን ለማጽዳት የሚጠቀምበት መሆን አለበት የሚል ነው። ያ ልሰራ የምችለው በጣም ጥሩ መደምደሚያ ነው። እመኑኝ ልሰራቸው የምችላቸው ሌሎች መደምደሚያዎች በጣም ክፉ ናቸው። በተቻለኝ መጠን በጎ የውንኩ ነው፣ ምክንያቱም በጎነት የሚንጸባረቅበት አይነት ሰው ስለሆንኩ፣ እንዲህ በማለት ብቻ ነው መደምደም የምችለው፣ ነቢያችሁ በአንድ ሌሊት ከዘጠኝ ሴቶችና ልጃገረዶች ጋር ወሲብ ይፈጽም ነበር። የራሱን ልብስም ተጠቅሞ ብልቱን እንዲሁም በእያንዳንዱ ዙር የሚስቶቹን ብልት ያጸዳና ከዘጠኙ ዙር በኋላ

ሀገር በኢራን ውስጥ ክርስትና በስውር የሚስፋፋባት መስጂዶቻቸው ደግሞ በግልጥ የሚዘጉባት እየሆነች ትገኛለች። የኢራን ምድር ዛሬ በኢራን ውስጥ በሺዎች የሚቆጠሩ ሙስሊሞች ወደ ክርስትና እምነት እየተሳቡ የመጠመቃቸው ዜና ለሀገሪቱ ከእስራኤል በላይ እጅግ ራስ ምታት አሳሳቢ ጉዳይ ሆኖባት ይገኛል። በዚህም ምክንያት ኢራን ውስጥ ዛሬ ላይ ወደ ሰባ አምስት ሺህ የሚጠጉ መስጂዶች ባዶ ሆነው እስከ መዘጋት የመድረሳቸው ጉዳይ በአደባባይ ላይ እየዋለ ሀቅ መሆኑ እርግጥ ሆኖ ዓለም አቀፍ ሚዲያዎች እየተቀባበሉት ይገኛሉ። እንኳን ለክርስትና ሃይማኖት ይቅርና ለሱኒ ሙስሊሞች አስቸጋሪ ፈተና የሆነችው ሀገረ ኢራን ዛሬ ላይ የክርስቶስ ስምና አምላክነት በአደባባይ ሊገለጥባት በአዳዲስ አማኝ ክርስቲያኖች እየተጥለቀለቀች በስውር የሚጠመቁ አማኞች እየበዙባት የምትገኝ ምድር መሆኗ የኢራን አብዮታዊ ዘብ ጠባቂዎችንና አያቶላህ አሊ ሐሚኒ ትካዜ ላይ እየጣለ ክስተት ሆኖ በምድሪቱ ላይ ተገልጽ። በሳውዲ አረቢያ የመጀመሪያውን ቤተ ክርስቲያን ለመትከል ልዑል መሐመድ ቢን ሳልማን ከፍተኛ ጥረት እያደረጉ ይገኛሉ። በሳውዲ ውስጥ ያለው ከአንድ ነጥብ አምስት ሚሊዮን በላይ የክርስቲያኖች ቁጥር በፍጥነት እያደገ መምጣቱ ወደ ቀደመው ወርቃማ የክርስትና ዘመን ሳውዲን ሊመልሳት ይችል ይሆን? ዛሬ በሳውዲ ውስጥ በድብቅና በስውር ጌታን የሚያመልኩ የሀገሬው ዜጋ ቁጥር እየጨመረ በመምጣቱ ወደ ውጭ ሀገራት በመሄድ ክርስትናን በመቀበልና በመጠመቅ ምስክርነት የሚሰጡ የሳውዲ ዜጎችን ድምፅ እየሰማን እንገኛለን። ልዑል መሐመድ ቢን ሳልማን በብዙዎች ዘንድ እጅግ መነጋገሪያና መወያያ የሆነባቸውን ጉዳይ በመፈጸም የልዑሉን ተራማጅነት እያሳየ ድርጊት ፈጽመዋል። በግብፅ ለሶስት ቀናት ይፋዊ ጉብኝት ባደረጉበት ወቅት ከኢስላማዊ የፕሮቶኮል ስርዓቶች በካይሮ በሚገኝ በግዙፉ የቅዱስ ማርቆስ ቤተ ክርስቲያን በመገኘት ከግብፅ ኦርቶዶክስ ፓትርያርክ አቡነ ታዋድሮስ ጋር እና ከቤተ ክርስቲያኒቱ አባቶች ጋር እንዲሁም ከፍተኛ አመራሮች ጋር እያደረጉት ጉብኝትና ውይይት የወደፊቷ ሳውዲ አረቢያ ምን ልትመስል እንደምትችል የሰውየውን የጉዞ መዳረሻ ፍንትው አድርጎ እያሳየ በመሆኑ አድናቆትና ሙገሳ ልዑል መሐመድ ቢን ሳልማን ተችሯቸዋል። መሐመድ ቢን ሳልማን ከኦርቶዶክስ አባቶች ጋር በነበራቸው ውይይት የቤተ ክርስቲያኒቱ ሊቃነ ጳጳሳትና ቀሳውስት ወደ ሳውዲ አረቢያ መጥተው ሀገራቸው ሳውዲ አረቢያን እንዲጎኙ የግብዣ ጥሪ ባቀረበው በወራት ጊዜ ውስጥ ክርስቲያን አይገባባትም፣ ክርስቲያን አይኖርባትም፣ ከገባም ደግሞ የክርስትና ምልክት የሆነውን ቅዱስ መስቀልን በይፋ ማሳየትና በአደባባይ መግለጥ የሚከለክለው ሕግ ባለባት ሀገር የግብፅ ኦርቶዶክስ ጳጳሳትና ቀሳውስት ለይፋዊ ጉብኝት የክርስቶስን መስቀል በእጃቸው ከፍ አድርገው እንደያዙ ባንገታቸው ደግሞ የመስቀሉን አርማ እንዳጠለቁ የሪያድን ምድር መርገጣቸው የልዑሉ ግብዣ ብዙ ትርጉም የሚሰጠው ሆኖ በመገኘቱ በሳውዲ ውስጥ ክርስትናቸውን ደብቀው ለሚኖሩት ከአንድ ነጥብ አምስት ሚሊዮን በላይ ቁጥር ያላቸውን ክርስቲያኖች ያነቃቃ ዜና ሆኖ ተዘግቧል። ኢየሱስ አምላክ ነው። አምላክ ከሆነ መጽሐፍ ቅዱስ ላይ የቱ ጋር ነው አምላክ እንደሆነ የተናገረው? በዮሐንስ ምዕራፍ 8:58 ኢየሱስ እንዲህ ብሏል፣ አብርሃም ሳይወለድ ነው የነበርኩ። አይሁዶች አምላክ የሚለውን ቃል አይጠቀሙ፣ በቀጥታ ያህዌ ነው የሚሉት። የህብሪው ፍቺው እኔ የሆንኩት ነኝ ማለት ነው። አለመግባባት የሚባል ነገር የለም። አይሁዶች ይህን በማለቱ ስማጎደፍ ክብሎ ድንጋይ አንስተውበታል። ከአብርሃም በፊት ነው የነበርኩ ማለቱ በግልጽ አምላክ እንደሆነ ያሳያል። አሁንም በዮሐንስ 10:30 እኔና አብ አንድ ነን ብሏል። ይህ አለመግባባት አይደለም። መቼስ ይሰው ሂንዱ ስለሆነ ሁሉ የአምላክ አንድ ክፍል ነው ብሎ ስለሚያስብ አምላክ ነኝ እያለ ነው ብሎ የሚያስብ እርሱ አንድ አምላክ እንደሆነና ከእርሱ ውጭ ያለ ሌላ አምላክ እንደሌለ ያውቃል። እኛ አምላካችን አንድ ነው፣ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም አሳብህ ውደድ ተብሎ ተጽፏል። ኢየሱስ በግልጽ ይህን በመናገሩ አይሁዶች ሊወግዱት እንደተነሱ ተመልክተናል። ከዚህ በተጨማሪ ደግሞ በማርቆስ ወንጌል ምዕራፍ ሁለት፣ ኢየሱስ እያስተማረ አንድ ሽባ ሰው ወደ እርሱ ይዘው መጡ። ኢየሱስም ያን ሽባ ሰው ከተመለከተው በኋላ ኃጢአት ተሰረየችልህ አለው። ይህን የሰሙ አይሁዳውያን ተናደውና ግራ ተጋብተው ነበር። በእርግጥ ኃጢአትን መደምሰስ ሽባን ከማዳን በላይ ኃያል ነገር ነው። በትክክል እንዳልኩ ኃጢአትን ይቅር ለማለት ያን ሰው ከዛ በፊት አይቶት አያውቅም። ነገር ግን ኢየሱስ ያን ሰው ኃጢአቱን በመደምሰስ አምላክ እንደሆነ አሳይቷል።

ስ ናዝሬት እንግዲህ አለም ነው እና ይሄንን ነገር እንትን እያለ ያለው ከቁርአናችው አንጻር እንደሰማችሁ ነውና፣ አለም ነው ኦፎይ ላይ እንዴት ይሄንን ነገር ይላል ስትሉ ነበረ። አሁን እፎይ ይገደል እፎይ ይቆረጥ እፎይ ይታሰር ያላችሁ በጠቅላላ ጥላችሁ ከእፎይ ጋር ብቻ ሳይሆን ከአለም ጋር ነው ማለት ነው እና እንግዲህ ይህንን ነገር ከምን አንጻር ታዩታላችሁ? እንዴት ስታዩታላችሁ? ወደ አለም እሳ ይህንን ጦርነት ወደ አለም ልትቀሰቅሱ አላሰባችሁም ወይ? እፎይ ላይ ብቻ ነው ወይ? ወይምስ ደግሞ ኢትዮጵያ ውስጥ ያሉ ኦርቶዶክስን ማጥፋት መግደል ብቻ ነው ወይ የምታስቡት? ጴንጤና ኦርቶዶክስ እንጨርሳለን በአላ ፍቃድ አላሁ አክበር፣ ሲያድና ውጅበት አላሁ አክበር አለን እስከ ዳር እስኪ ዳር እንነሳበት በ ይሄ ግልጽ ነው እና ከቁራናቹም ያለ ነው ቁጥር ሲበልጡ ቁጥር እስከምትበልጡ ድረስ ተሳስቃችሁ ኑሩ ነው ከቁጥር ስትበልጡ ግን ግደሏቸው፣ አጥፋቸው ነው እና አሁንስ እንደዚህ አይነት ነገር ሲመጣ ወደ ዓለም፣ ዓለም ነው እና እየተደጎመው። እኔ እንግዲህ ፈረንጆች ናቸው የውጭ ሰዎች ናቸው እና ኢትዮጵያውያን አደሉም። እነሱንስ፣ ልታገሉ፣ ልትቆርጡ፣ ልትፈልጡ አትፈልጉም ወይ? ወይስ ደግሞ ከነሱ ጋር ቁጥራችሁ እኩል እስከሚሆን ድረስ ነው ወይ የምትጠብቁት? በጣም የሚያሳዝን ጉዳይ ነው። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ለብዙዎች ደግሞ እንዲዳረስ ሼር እንድታደርጉላቸው፣ ሀሳብ አስተያየታችሁን ደግሞ በጨዋነት ስድብ በሌለው መልኩ በጨዋነት ኮመንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።